በጣም ያስደስታል እና ይውላችሁ፣ ሀገራችን በጣም ያምራል፣ በጣም ነው የሚያምረው። ወላሂ ማለት እኔ ራሱ ልቸበታለሁ እና ገበያ እየሄድኩኝ እስኪ ቀረጽ ባለው የሚፈልግ ልማድ እንኳ፣ ያው ሰኞ ሰኞ እና ሐሙስ ሙስ ነው ገበያው ግን ቢሆንም ገበያ ልገበይ ብዬ ወደ ገበያ መጥቼ፣ በዛውም ሀገር ላሳያችሁ ብዬ ነው ማለት ነው። በተረፈ ላይክ ሰብስክራይብ እያረጋችሁ አበረታቱ ማለት ነው። ላይክ እና ሰብስክራይብ አትርሱ፣ አበረታቱ። ከተማው በጣም ደምቋል። ያው ግማሹን ነው፣ በጣም ያምራል። ብቻ ምን ልበላችሁ ወላሂ በጣም ነው የሚያምረው ለሀገራችን አላህ ስብሃነ ወተዓላ ፈረጃዋን ያምጣላት። አላህ እንትን ይበላት እንጂ ሰላሟን አላህ ያስፍንልን እንጂ። በጣም ያምራል ሀገሩ፣ ውበቱ፣ ሁሉ ነገሩ ወላሂ በጣም እንደሆነ። ምን አይነት ቤት እየተሰራ ያለ እንዳለ ነው የሚባለው ማለት ነው ወላሂ እየሰራሽ ነው እንሂድ ገበያ ብለሽ ብለሻ ጣው ምናምን እያለች በታው በጣም ነው ለመዝናናት እኮ ነው የመጣነው። ምን ማድረግ አልችልም ላችሁ ቀረጹ ሀ እንድታስታውሱ ገበያ ማንኛውም ለመዝናናት ሁኔታ አካባቢ ነው ብላችሁ ታስባላችሁ ማለት ነው። የእናንተ ነው እንግዲህ እንትን ላይ ሰብስክራይብ አድርጉ ማለት ነው።

ያው ግግብ እያሳያችኋለሁ እንሽት ማለት ነው። በጣም ያምራል። እዚህ በራሳችሁ ገስ ወላሂ፣ በጣም በላችሁ ተጨቁኝ። እንደገና መፈንጠዝ ማለት ነው። ወላሂ መፈንጠዝ እና ይኸው አልሀምዱ ሌላ

ይወጣሻል እንደ ዝም ብሎ መሀል ታ ይወጣሻል። እና ሁሌ ነገሩ እየተነፈሳችሁ ስትሄዱ የተወለዳችሁበት ሀገር ኢትዮጵያ፣ በተለይ ወላሂ አየሩ በቃ የሆነ የሚናርፍ ነገር አለ እና በጣም ያስተስተታል ለሁ አላህ ለሀገራችሁ ያብቃችሁ ነው ማለት ነው። ግን አትጓጉ፣ ያው እንግዲህ ያላችሁን ነገር ቶቶሎ ሰራ ሰራ አርጋችሁ ያለው ቻንስ ከች ብቅ እያላችሁ ዋሻሻ ብላችሁ ደግሞ መመለስ ይሻላል። አንድ ቦታ መጨቆንማ እኔ አልመክርም ማለት ነው። አንድ ቦታ ቁጭታ

ወደ ሱቅ ነው ማለት ነው። ቤታችን ህዘት ከናልቃችን ምናምን ስርክርክ እንዳለ ከቤታችን እየወጣን ነው። ይህው እንግዲህ የኛ ሰፈር ማለት ነው። የኛ ቤት ሰፈራችን እንዴት ያምራል! ሱቅ እያለ ነው እንግዲህ